ብጽዕ አቡነ ገብርኤል ይቅርታ አልጠየቁም። ይቅርታ አላሉ። ይቅርታ ጠይቀዋል ብላችሁ የምትሉ ይቅርታ አላሉ። እኛ አውቀን ነው ያቀረብንላት ምእመናኑ እንደው ጅል ይመስሎታል እንዴ? ይቅርታው ፈጽሞ፣ ፈጽሞ መጽጠት ስለሌለበት ነው የምነግሮት አስረድቼ። ይህ ሁሉ ኦርቶዶክሳዊ ጅል ይመስሎታል እንዴ? ስህተት ነው። ሊቀ ሊቃውንት ዕዝራ ሐዲስ እንኳን ይገርማቸዋል። እንኳን ለበጎ ለክፉ እግዚአብሔር ራሱ ቤዛነታቸው ሲገልጽ ምን አለመሰላቸው በዚህ በትንቢተ ኢሳይያስ ላይ

ይዘጋል። ለጊዜያዊ ብቻ ሳይሆን እስከ ዘላለም ሊታገድ ይገባዋል የምትሉ ኦርቶዶክሳውያን ይህንን ቪዲዮ ሸር አድርጉ። እውነተኛ አገልግሎት ነው ያስኩት ብለህ የምታምን ከሆነ እነ መጋቢ ሃይማኖት የሰበኩት ነገረ ክርስቶስ ትምህርት ለምን አልተለቀቀም? ሌሎች መምህራን ስለ ድንግል ማርያም ምልጃ የሰበኩት ለምን ሚዲያቸው አለቀቃችሁትም? አጂ ሙፍቲ የተናገሩት አስደናቂ ሆነ። ኦርቶዶክስ አማኝ ከሚገኙባቸው አካባቢዎች መካከል አንዱ ነው። በመሆኑም መስጅድ ለማስመረቅ ሂደን ነበር። እገሌ ክርስቲያን ነው፣ ሀያ ሺህ ብር እገሌ ክርስቲያን አምስት ሺህ ብር። የተወዳችሁ ድሜሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና እንጠይቃችኋለን። ኦርቶዶክሳውያን ይህ መረጃ እንግዲህ በደንብ በደንብ አድርጋችሁ ላይክ አድርጎልኝ ወደ በቀጭታ ወደ ጥንክራችን እናምራለን በስምአ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋር ይሳለን ቅዱስ ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ወዳሴ ክብር ይድረሳት። ቅዱስ አንደ የማረገና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ድቤ ሰዎች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። እንግዲህ ዛሬም አዲስ መረጃ ይዘመጥቻለሁ መረጃውን ለመላው ዓለም እንዲዳረስ ታዲያ ሁላችሁም ላይክና ሼር ማድረጋችሁ እንዳይዘነጋ ለማለት ወዳለሁ። በቅድታ ወደ ጥንክሩ አመራለሁ። በቅድሚያ እንግዲህ በጣም ያሳዘነኝን አንድ ዜና በማስደመጥ ልጀምር። እንግዲህ አህዱ ዜና ነው ዘገባውን ያወጣው። ኑሮ አስጠልቶኛል ብሎ ወጣቱ ራሱን ስለ ማጥፋቱ ተነገረ። ይሄ አይነት ነገር በጣም እየተለመደ ነው። በጣም የሚያሳሳ ወጣት ነበር፣ ግን ራሱን አጥፍቷል ተብሏል። ሮ አስጠልቶኛል ብሎ ነግሮኝ ራሱን ሰቅሎ ሞተ ይለናል። ያነጋገር ነው፣ አብሮ አደግ ጓደኛው። በትናንትና ዕለት እንግዲህ በሶሻል ሚዲያ በስፋት አመሻሹን በተለይ ሲዘዋወር የነበረ መረጃ አለ። መረጃው ትክክል ነው ወይ ብዬ ደወል አድርጌ ነበረ። በትናንትና ዕለት እንግዲህ አስደንጋጭ መረጃ ተሰምቷል። ብዙዎች አልቅሰዋል። ሀዘናቸውንም እየገለጹ ናቸው። ሶሻል ሚዲያው ላይ ምንጉድ ነው እየተባለም ይገኛል። አንዳንድ የማህበራዊ ሚዲያ ተጠቃሚዎች ራሳቸውን ከማጥፋታቸው በፊት እንግዲህ የስንብት የሚመስል መልእክት በገዛ የፌስቡክ ገጻቸው ላይ አስፈረው ከዛ ራሳቸውን ማጥፋታቸው አሁን አሁን እየሰማን የመጣ ነው ዜና ነውና ብዙዎቹ እየተገበሩት ነው እንግዲህ ይሄ የሰማነው ዜና ደግሞ በደንብ ዶሎ የህግ ባለሙያ የሆነው እናቱን የሚያግዘው እናቱን የሚወደው ወንድሙን የሚያግዘው የሚያስተምረው ወጣት ማይ ላስት ብሪዝ ብሎ ከአምስት ሰዓት በፊት በገዛ የፌስቡክ ገጹ ላይ ጽፎ ራሱን ሰቅሎ አጥፍቷል ማለት ነው ልብ ሰባሪ ሀዘን ነው በተለይ ለወዳጆቹ ማለት ነው ምራቦን ወለጋ አይራ በሚባል አካባቢ ተወልዶ እንዳደገ ያገኘ ነው መረጃ ያመላክታል። እናት እና አባቱ ሁለት ልጆች አሏቸው፣ ይህ ሟቹና አንድ ልጅ ማለት ነው። ይህ ሟቹ ገዳ የተሰኘው ወጣትና የሱን ታናሽ ማለት ነው የተወለዱት። እናቱ ሞቱን ስትሰማ እራሱ አንስታ እንደ ተጎዳችም አውርቶናል። ጓደኛው አሃዱ አነጋግሮ ቃሉን ሰጥቶናል ማለት ነው። አብሮ አደግና የልብ ጓደኛው መረባ ዋቄኔ ግለሰብ ልጁን ሳቀው እንደዚህ አይነት ውሳኔ ላይ ይደርሳል ብዬ ፍጹም ማልጠብቀው ልጅ ነው። ከሰው ጋር የሚግባባ የማይጣላ ሶሽየብል የሆነ ተግባቢ የሆነ የሚባል ልጅ ስለሆነ ለእኔ ግራ ገብቶኛል፣ ይላል ጓደኛው። ስለ ቤተሰቦቹም ጠየቅ አድርጌው ነበረ። እናትና አባቱ ሰራተኛ እንደሆኑ ና የሚኖሩት ምዕራብ ወለጋ አካባቢ አይራ የሚባል ቦታ እንደሆነ ነው። ፌስቡክ ላይ የለጠፈው ነገር አይቼ ለጓደኞቻችን ስደውል አያነሱም። ከሆነ ሰዓት በኋላ ደግሞ ገዳ ራሱን ሰቅሎ ሞተ የሚል ፖስት አየሁኝ። ይህ ሲፈጠር በጣም ደነገጥኩኝ፣ ይላል ና ምን አይነት ስሜትን አስተናገድክ በንስን አይጠይቀውም ችግሩን ሁሉ ለእኔ ቢነግረኝ ኑሮ አማክረው ነበረ። ሞት አማራጭ ሊሆን አይችልም ነበረ። ሰዎች እንዲረዱት ታደርግ ነበረ። ይህን ሳስብ ንዴትና ጸጠት ውስጤን እየበላኝ ነው ብሏል። ይህን በማናገረው ጊዜ በፍጥነት ወደ አዳ ትውልድ ቦታው ትራንስፖርት ላይ እንደነበር አስረድቶኛል። እንግዲህ በጣም ግራ ሚያጋባ ሚያስደነግጥም ነው ወጣትነትን እንደቀላል ነው ያጣ ነው ያው የሚያጣው ያለበትን እድሜ ምናልባት የኑሮ ክብደቱ፣ የሆነ የህይወቱ ውጣ ውረድ ሊኖር ይችላል። እንዲህ አይነት ውሳኔዎችን የሚወስኑ ሰዎች አሁን አሁን የተለምዶ ያደርገውታል። ነፍሲ ይማር። በዚህ አጋጣሚ በፌስቡክ በቴሌግራም በቲክቶክ ወይ በሆነ ነገር ላይ እንዲህ ላረግ ነው ወር እንዲህ ለወስን ነው አስራ አምስት ቀን የቀረኝ እንዲህ የመጨረሻ አስተንፋሴ ነው ምናምን እያልን እየጻፍን ከዛ በኋላ የምናደርጋቸው ነገሮች በጣም አስደንጋጭ እና ልብ ሰባሪ አሁን አሁን ደግሞ እንደው እየተለመዱ የመጡ ናቸው ና እንደው በተለይ በጣም ብናስተውል በወጣትነት ጊዜያችን ባለንበት ጊዜ የፈለገ ኑሮ ቢከብድ የፈለገ ህይወት ቢመሰቃቀል የሚጠብቀን ፈጣሪ ነው። የሚያወጣን ፈጣሪ ነው። እስካሁን ያደረሰን ፈጣሪ ደግሞ ያለንበትን መከራ አያሻግረንም ብሎ ማመን በራሱ ትንሽ የሚያዝን ነው። በየትኛውም ህይወት አጋጣሚዎች ውስጥ ፈጣሪ መልስ አለው። ስለዚህ የሚያሻግር ፈጣሪ ያለን እንኳን እኛ ውራሙራን የሚቀልብ እያልን ለአዋፋቱ ለአዘርቶ ምግብ የሚሆናቸው ፈጣሪ እንዴት ለእኛ የህይወት ቀል የህይወት እንጀራ፣ የእለት ጉርስ፣ የአመት ልብስ እንዴት እንደሚነሳል ማሰብ በራሱ እንግዲህ በጣም ከባድ የሚባለው ነገር እና ምናልባት ህይወት ከበደኝ ብሎ የተነሳበት ወይ በቤተሰብ የመጣበት ጉዳይ ወይ በራሱ በግሉ ወይ ደግሞ በጓደኞቹ አማካኝነት የመጣበት ሊሆን ነው የሚችለው። ለሌላው ቀላል ነው። ምናልባት ለሱ ነበር ከብዶ የነበረው ግን ዳግም የማያገኛትን ራሱን ማምጣት የማይችለውን ነፍሱን ነው ያጣው። እንዲህ አይነት ውሳኔዎችን ረጋ ብለን ብናስብ፣ እንዲህ አይነት መጥፎ ስሜቶች ሲሰሙን ደግሞ ብናስተውል፣ ወይ ደግሞ ቅርቦቻችን ለሆኑ አካላት ሀሳባችንን ብናጋራ የተሻለ ነው ብለን እናስባለን። ሁላቸውም ነፍሲ ማር እያላችሁ ጻፉልን። ሀጅ ሙፍቲ ያሉትን ላስደምጣቸው። ሀጅ ሙፍቲ በሸገር ኤፍኤም ራዲዮ ከተናገሩት ጎጃም ጠንካራ የኦርቶዶክስ አማኝ ከሚገኙባቸው አካባቢዎች መካከል አንዱ ነው። በመሆኑም መስጂድ ለማስመረቅ ሂደን ነበር። እገሌ ክርስቲያን ነው 20 ሺህ ብር፣ እገሌ ክርስቲያን 5 ሺህ ብር፣ እገሌ ክርስቲያን 6 ሺህ ብር እያሉ ክርስቲያኖች ለመስጂድ ማስገንቢያ ያወጡትን ገንዘብ ሲያነቡልን ሰማው። ይህ የሚገርም አይደለም፣ ወሎም ይደረጋል። በመጨረሻ ላይ ግን 15 ሺህ ብር ከማርያም ቤተክርስቲያን ለመስጂድ ማሰሪያ ተብሎ ሲነበብ ደነገጥኩኝ። አየሽ የሚባሉት ፖለቲከኞች ናቸው መሬት ላይ ያለው እውነታ ይሄ አይደለም ሲሉ ተናግረዋል። የሚባሉት ፖለቲከኞች ናቸው፣ መሬት ላይ ያለው እውነት ግን ይህ አይደለም። ሀጂ ሙፍቲ ናቸው የተናገሩት። ማርያም ቤተ ክርስቲያን ለእስልምና መስጅድ ግንባታ አስራ አምስት ሺህ ብር ሰጥታ፣ ይሄ ነው ያስደነግጣቸው። የአንድ ክርስቲያን መስጠት ሳይሆን የቤተ ክርስቲያን ለመስጅድ እንዲሰራ መስጠት ሀጂ ሙፍቲን አስደንግጧቸዋል። ያው የኢትዮጵያዊነት መፈቃቀርን መዋደድን ለማሳየት ያመጡበት መንገድ ነው። ያው ወሎ ላይ ምናምን በደንብ ስለምናውቅ ማለት ነው። ሊቀ ሊቃውንት አባታችን እንዲህ ያሉትን እዝሮ አዲስ ስህተት ነው ብሎ ያስተማሩትን ትምህርት እናድምጥ። ማርያም ቤዛዊተ ዓለም ናት። እንኳን ይገርማቸዋል። እንኳን ለበጎ ለክፉ እግዚአብሔር ራሱ ቤዛነታቸው ሲገልጽ ምን አለመሰላቸው። በዚህ በትንቢተ ኢሳያስ ላይ ረሰይኩ ለከተውላቅጣ ከግምጸ ወሲዮናሃ ወኢትዮጵያ ቤዛከ ይላል። ቤዛከ እንኳን ለበጎ ያኮ ለክፉ ነው፣ ለክፉ ፈርዖንን ስላጠፋ ለእስራኤልም ላለው ለአንተ ፈርዖንን ሲዮንን አግን ቤዛ አድርጌላለሁ፣ ለውጥ አድርጌላለሁ። ለክፉ እኮ ነው። እራሱ ነው እኮ እግዚአብሔር እየተናገረ ረሰይኩ ለከ ተውላጠከ ግብጸ ወሲዮናሃ ወኢትዮጵያ ቤዛከ፣ ቤዛከ፣ ቤዛከ። ይህ መጽሐፍ ቅዱስ በትንቢተ ኢሳይያስ የተጻፈ ነው። ራሱ እግዚአብሔር ቤዛ ብሏቸዋል ሙሴ ቤዛ ነው ኤርትራ ቤዛ ናት እነዚያን ያድና እነዚያን ያሰጠመች እሳተ ባቢሎን ቤዛ ናት ለማን ለሰለስቱ ደቂቅ አልበላቻቸው የሙሴ በትር ቤዛ ናት ምንድን ነው እዚያ ላይ አለ ደግሞ ስመላለሙ ለቅዱስ ያሬድ ሆኮነቶሙ በትር ቤዛ ሆሙ ወኮነቱም በትር ቤዛ ሆሙ። ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል። ለምን? የከፈለች እሷ ስለሆነች፣ ያሻገረች እሷ ስለሆነች። ወኮነቶሙ በትር ቤዛ ሆሙ ቅዱስ ያሬት እንግዲያ ያቺ በትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው? ከሙሴ በትርና ከእመቤታችን ማን ይበልጣል? እስቲ ማን ይበልጣል? እመቤታችን አይደለች? የሙሴ በትር እኮ ለእመቤታችን ምሳሌዋ ናት። አዲያ ምሳሌ? ኮነቶም ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት ዓለም አትባልም? ይህ ስህተት ነው። ቤዛዊት ናት። ቤዛዊት ዓለም በሉ። እግዝእትነ ማርያም ቤዛዊተ ኩሉ ዓለም እግዝእትነ ማርያም ቤዛዊተ ኩሉ ዓለም እግዝእትነ ማርያም ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ይሄ ነው እንጂ እንዴው ከመዘው ካያለ ቅዱስ ጊዮርጊስ አዳንክ እየተባለ አድንም እንዴት ይባላል። ግን የጸጋ ነው፣ የባህሪ ብላችሁ እንዳትይዙ። የጸጋ ነው። በዛ በሁለት ይከፈላል፣ የባህሪና የጸጋ ተብሎ ይከፈላል። የባህሪ የሚሰጠው ለክርስቶስ ሲሆን ለቅዱሳን የሚሰጠው ደግሞ የጸጋ ነው ማለት ነው። ስለዚህ በዛ አግባብ ወይም በዛ አውድ እንድንረዳው እፈልጋለሁኝ። ወደ ቀጣይ መረጃችን እናመራለን። በቀጣይ መረጃችን እንድናደምጠው የምወደው ነገር አለ ወንድማችን ይሰጣል ቤዛነች ቤዛ ነች አይደለችም። የዓለም ቤዛ ናት የዓለም ቤዛ አይደለችም። ኧረ ሲጀመር ክርስቶስ የዓለም ቤዛ ነው ወይስ አይደለም? ፕሮቴስታንቶች ይሄ ጥያቄ ከሆኑ እናንተ ጋር ይቀርባል። የዓለም ቤዛ ነው ብለን እናምናለን። ግን አለም ስንል ግን እያንዳንዱን ሰው ማለታችን ሳይሆን የተመረጡትን እነሱ ነው አለም የምንለው የሚሉ ሰዎች ተነስቶ አይደለም፣ የሰው ዘር ሁሉ ቤዛ ነው ኢየሱስ የሚለውን እሱን የማያምኑ ፕሮቴስታንቶች አሉ። የሚያምኑም አሉ የማያምኑም አሉ። ኢየሱስ የሰው ዘር ሁሉ ቤዛ ነው የሚለውን የሚያምኑ ፕሮቴስታንቶች እነዛኛዎቹን እነዚህ ለሰው ዘር ሁሉ ቤዛ አይደለም አልሞተም የሚሉትን አይቃወሟቸው፣ ወይም ደግሞ አልዳናችሁ ምናምን አይሏቸው። አይደነዋል በቃ እይታ ነው ብለው ነው የሚያልፉት። የክርስቶስን የዓለም ቤዛነት እና ክርስቶስ የዓለም ቤዛ ተባላል ጉዳያቸው አይደለም። አሁን እንደዚህ መጥተው እንደ ማርያም የዓለም ቤዛ ተባለች ምናምን እንዴት እንዲባላል ሲሉ አሁን ለክርስቶስ ተቀንተው ይመስላችኋል? ብዙዎቹ አይደለም። ቤተክርስቲያንን ለ የወጋልን ይሆን ብለው ከማሰብ አንጻር እንዲህ ሚንተፋተፉት አብዛኞቹ እንደዛ ነው እና ቤተክርስቲያንን ለመውጋት ያህል፣ ለማጠልሸት ያህል፣ መጥፎ ኢሜጅ ለመስጠት ያህል ብቻ እንዲህ ይነጫነጫሉ እንጂ ለክርስቶስ አሳስቧቸው ቢሆንስ ኖሮ ጋይሰ ኢየሱስ ለሰው ዘር ሁሉ ቤዛ አይደለም የሚሉትን በተቃወሙ ነበር። ግን አይቃወሙ። ለምን? ጉዳያቸው ኢየሱስ ሳይሆን ሳያውቁት አሁን እኮ እያወቁት እኮ አይደለም። አንዳንዶቹ በየዋህነት የሚጠቀምባቸው አካል ይጠቀምባቸዋል። በምን መልኩ? ቤተሰብን በመዋጋት የኢየሱስ ጉዳይ ቢሆን እዛው ከጎን ያለው ካለው ጋር አረ እንዲህ አይደለም ባለ ነበር፣ ግን አይደለም። አየት አይተዋል። ሁሌም ቢሆን ሰይጣን ሲዋጋ የሚዋጋው ቤተ ክርስቲያንን እንደሆነ ሊታወቅ ግድሏል እሱ ልናውቅ ይገባል፣ እና ይህ ልንነቃበት ይገባል። ሴጣን፣ ትክክለኛውን አድራሻ አያጣም። በአንድ ወቅት ዲያቆኑን ሄኖክ ያል የተናገሩ ነው ትክክለኛ አድራሻዋ ትክክለኛ ይቷ ቤተ ክርስቲያን ኦርቶዶክስ ናት፣ ቤተ ክርስቲያናችን ናት። ስለዚህ በተለያየ መንገድ በተለያየ በቻለበት እውነት ሁሉ ቤተ ክርስቲያንን ይዋጋል፣ ያለ ሀቅ ነው እና የአሁኑ የቤዛነት ጥያቄ በጣም ገኖ የመጣ በጣም አሳሳቢ የሆነ ሆኖ አልነበረ፣ ግን በጣም ነገሩን አክብደውት መጥተዋል። ምክንያቱም ምንፍቅና አዲስ አይደለም፣ ዛሬ መጣ አይደለም ከዚህ በፊት የነበረው የምንፍቅና አይነት ነው። ዛሬ መልክ ቀይሮ ሊመጣ ይችላል እንጂ ራሱ ነው። አዲስ ምንፍቅና አይፈጠርም። ከዚህ በፊት አልተመነፈቀ ምንፍቅና የለም። ሁሉም ክርስቶስ ፍጡር ነው ከማለት መንፈስ ቅዱስ ሕጹጽ ነው ከማለት ማርያም ሰውን የወለደችው ከማለት ሁለት ባህሪ ነው ያለው ከማለት በቃ ምንም የቀረ የምንፍቅና አይነት አልነበረም እና አርጌንስ ራሳቸው በመጽሐፍቶቻቸው ብዙ ጽፈዋል። ሊቁ መናፍቅ እስኪ ይባሉ ማለት ነው በመጽሐፍ በጉባኤ በፊልሞች በአያላ ነገስታት መጥቶ ታሪክ በማጥፋት መጽሐፍቶችን በመደምሰስ ሰማዕታትን ሰማዕትነት እንዲቀበሉ በማድረግ በሁሉም አይነት መንገድ ምንፍቅናዎች ነበሩ። ምንም የተለየ አዲስ ነገር የለም። ግን እኚህ ሁሉ ቤተ ክርስቲያንን የሚዋጓት በሚመጡበት መንገድ ማለት ነው። ስለዚህ አሁን ማርያም ቤዛናት አይደለች የሚለው እንደ ጥሩ መንገድ አግኝተው እነትጅታው ግንበኝት ግንበኛ እያሉ እነ በጋሻው እስከ መሳደብ እነትጅታው አባቶቻችን ሊቃነ ጳጳሳትን ሳይቀሩ እስከ መዝለፍ እስከ መሳደብ ቤታችንም እስከ ማንቋሸሽ ለመና ሞክረዋል። አብዛኛው ፕሮቴስታንት ቤተ እምነት ጣቱን ደግሞ ቤተ ክርስቲያን ላይ እና ኦርቶዶክሳውያን አባቶች ላይ ጠቁመዋል። እነሱ እድል ነው የሚፈልጉት፣ የሆነች ፍንጭ ነው የሚፈልጉት። በቻሏት አቅም ሁሉ ለመዋጋት ይሞክራሉ። ስለዚህ ካላችሁ በቀት 2015 አካባቢ አዲስ አበባ ሲመጣ እኮ መነጋገሪያ ርስ የነበሩት እኮ እነ እዩ ጩፋ ናቸው። ማህበሩ ሲበተን ደሞ አይቻለሁ ብሎ ደግሞ የሆነ ዮናታን አክሊሉ ነበር የዛ ዘመን መነጋገሪያ። የነበረችው ቤተክርስቲያን የምትወጋበት መንገድ ወይ ቤተክርስቲያን ለማጥቃት የሄዱበት መንገድ በነቢያቶቻቸው በአገልጋዮቻቸው በፓስተሮቻቸው አማካኝነት ነው። 2016 እንዲህ ለምን መልኩን ቀየር በሲኖዶስ ደግሞ መጥቶ ህገወጥ በሚል መጥቶ ደግሞ 2015 ጥር አካባቢ ላይ ሌላ ጉድ መጣ። 2016 እንዲቀጠል አሁን ደግሞ በዚህ መንገድ ተመጣ። በአስተምሮ ቀጣይም ይቀጥላል፣ እስከ ምጽአት ይቀጥላል። የገሃነም ደጆች አይችሏትም ነው የሚለው መጽሐፍ። የፈተና መልኩ ሊቀያየር ይችላል፣ ፈተና ግን በፍጹም ሊቀር አይችልም እና ብዙ እየተዛዘብን እንሄዳለን እና አንዱ ደግሞ በተለይ ይሄ በዚህ ሶስት አራት አመታት ውስጥ ለፈተና ቤተ ክርስቲያን እንድትወጋ ጥርጊያውን ሲያቀን የነበረው ፍኖተ ጽድቅ የሚባለው ማህበር እንደው ቢዘጋስ ይላል አንድ ወንድማችን፣ ቢዘጋስ እስከ መጨረሻው እውነተኛ አገልግሎትን ነው ያስኩት ብለህ የምታምን ከሆነ እነ መጋቤ ሃይማኖት የሰበኩት ነገረ ክርስቶስ ትምህርት ለምን አልተለቀቀም? ሌሎች መምህራን ስለ ድንግል ማርያም ምልጃ የሰበኩት ለምን ሚዲያቸው አለቀቃችሁትም? ብዙ መምህራን ስለ ነገረ ቤተ ክርስቲያን ያስተማሩት፣ ስለ ቅዱሳን መላእክት ተራዳይነት አማላጅነት፣ እነ መምህር ተስፋዬ ሞሲሳ የሰበኩት ስብከት፣ ያስተማሩት ትምህርት ለምን አልተላለፈም? አየህ አንተ የምትፈልገውና ይዘው የመጣውን አጀንዳ የሚያራምዱልህን መምህራን እንዲሁም ደግሞ አጀንዳውን የሚገልጥልህን ስብከት ብቻ ነው እየመረጥክ የምትለቅ ያለው። ይሄ ደግሞ የሚያስኬድ እና የሚያዋጣ አይደለም። ከዚህ በላይ ቤተ ክርስቲያንን ማወቅ የለብህም። ከዚህ በላይ ምእመናንን ማደናገር የለብህም። ኦርቶዶክሳውያን ፍኖተ ጽድቅ እስከ መቼ ነው አጀንዳ ሆኖ የሚቆየው? ፍኖተ ጽድቅ ኦርቶዶክሳዊ ሳይሆን የመናፍቃንን አጀንዳ ይዞ የመጣ ቤተ ክርስቲያንን ለማወቅ ምእመናንን ለማደናገር የመጣ ማህበር ነው እና ለጊዜያዊ ብቻ ሳይሆን እስከ ዘላለም ሊታገድ ይገባዋል የምትል ኦርቶዶክሳውያን ይህንን ቪዲዮ ሸር አድርጉ ሪፖስት አድርጉ ኮፒ ሊንክ አድርጉ ፍኖተ ጽድቅና የሌሊት ወፍ አንድ አይነት ባህሪ ነው ያላቸው የሌሊት ወፍ አይጥናት ስንል እንደ ወፍ ክንፍ አላት ወፍናት ስንል ደግሞ እንደ አይጥ መርዝ የሆነ ጥርስ አላት ፍኖተ ጽድቅ እንዲህ ነው እንደ ወፍ ክንፍ አለው ኦርቶዶክስ ነኝ ይላል አንድም ግን የኦርቶዶክስ ምግባር የለውም ኦርቶዶክስ ነኝ ይላል። በሚለቃቸው ዝማሬዎች፣ በሚያከናውናቸው ምርሃ ግብሮች አንድ ቀን የድንግል ማርያምን ስም ሲጠራ አይተን አናውቅም። የቅዱሳን ምልጃ በአውደ ምሕረታቸው ሲሰበክ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን አማላጅነታቸው ተራዳይነታቸው ሲሰበክ አይተን አስተውለን አናውቅም። እውነት ወንድማችን ጸጋዬ ወይም ፍኖተ ጽድቅ ቅድስት ኦርቶዶክስ ቤተ ክርስቲያንን በእውነት ማገልገል የምታስብ ከሆነ ምእመናንን እያሳዘንክ፣ አባቶችን እያሳዘንክ፣ ወንድሞችን እያሳዘንክ እግዚአብሔርን ማገልገል አይቻልም። እናቶች፣ አባቶች ሁላችን አልቅሰናል። እየሄድክበት ያለው መንገድ ልክ አይደለም። እየሆነ ያለው ነገር ልክ አይደለም። ከዚህ በፊት ሦስት አራት ጊዜ በአባቶች ተመክረሃል ኦርቶዶክስ ነኝ በማለት አባቶችን በገንዘብ በመግዛት ወንድሞችን በገንዘብ በመግዛት ስለ ማህበሩ እንዲመሰከር በማድረግ ክርስትና የለም። ይበቃል። ኦርቶዶክስ ነኝ ትላለህ፣ ነገር ግን ደግሞ እንደ አይጥ ቤተ ክርስቲያኗን እየሸረሸርክ ቤተ ክርስቲያኗን ውስጥ ውስጡን እየገዘገዝክ ምዕመናንን ከቤተ መቅደሱ ለማፈናቀል ወደ አዳራሽ ለመውሰድ ምዕመናንን ጥቂት ገንዘብ በማሳየት በጥቂት ጥቅማጥቅም በመደለል በሕይወት ከሚያገኙበት ቤተ መቅደስ በማስወጣት ወደ አዳራሽ እየወሰድክ አባቶችን ማሳዘን ይበቃል። እናቶችን ማሳዘን ይበቃል። ወንድሞችን ማሳዘን ይበቃል። ቤተክርስቲያንን የምትወድ ቤተክርስቲያንን የምታከብር ከሆነ ለተወሰነ ጊዜ የምትሄድበትን መንገድ ተወው፣ የምትሄድበትን መንገድ አቁምና በጾም በጸሎት ተወስነ እግዚአብሔር አምላክን ጠይቅ። አባቶችን እንግዲህ የፍኖተ ጽድቅ ጉዳይ የሌሊት ወፍ እንደው በደንብ አድርጎ የሚገልጽ ነው። በግና ተኩላ፣ የሌሊት ወፍ ፍኖተ ጽድቅ በደንብ አድርጎ ይገልጸዋል። በግ ነው ስንለው ተኩላ ሆኖ የሚገኝ፣ ተኩላ ነው ብለን ደሞ ለይተን ስንይዘው እንደ በግ የሚገኝ ሰው ነው። ሞ ማህበር ነው፣ ድርጅት ነው። በአጠቃላይ እና እንደ ሌሊት ወፍ ነው። ወፍ ነው እንዳንል አይጥ፣ አይጥ ነው እንዳንል ደሞ ወፍ ሆኖ የሚገኝ ነው። እንዲህ እያደናገረ ያወዘጋገበ በገንዘቡ በስሙ በእውቅና በሚዲያው ቤተክርስቲያንን ለማጥቃት የሚጣጣር ማህበር ነው ፍሬ ተጽድቅ። ስለዚህ በምንም አይነት መንገድ ፍኖተ ጽድቅን ልንቀበለው አንችልም። በአሁኑ በቅዱስ ሲሮስ ምልአተ ጉባኤ ውሳኔዎች እንደሚወሰኑ እናምናለን። የማያዳግም ውሳኔ ምልአተ ጉባኤውም በዚህ ጉዳይ ላይ በስፋት እንደሚወያይበት እናምናለን፣ እርግጠኞችም ነን። የአቡነ ገብርኤልን ጉዳይ ተመልክተናል። በዋነኝነት እንደውም ከእሳቸውም ባሻገር ባልተናነሰ መንገድ ይሄ ፍኖተ ጽድቅ ፍኖተ ጽድቅ ላይ የአሁኑ ብቻ አይደል ዝማሪዎቹ ከዚህ በፊት ያመጣቸው ሰባኪያን ፓስተር አስመስሎ ነጠላ ፓስተሮችን ነጠላ አስለብሶ የመጣበት መንገድ በጣም በጣም ብዙ ስራዎችን ሰርቷል። የፍኖች ጽድቅ የሚባለው ድርጅት ናል እስከ ዘላለሙ ቢታገድ አይ ሚዲያን ይጠቀማሉ ደግሞ ካለ ኦርቶዶክስ አይደለህም አናውቅህም የሚል ውሳኔ መወሰን አለበት። አለበለዚያ እንዲ ያስታመሙ ምንድ የሚባለው አንድ ጣት ቢገማ ቁረጠው ነው የሚባለው፣ ለምን ቀሪዎቹን ጣቶች ለመጠበቅ የገዛ አካል ሌላውን አካል ለመጠበቅ ሲባል የገማውም የተበላሸውን አካል ቆረጠው ነው የሚባለው። መቆረጥ አለበት ሌላውን እንዳይበርስ። እንዲህ ማሽ ሞን ሞን፣ አይ እሱኮ ይመለሳል፣ እንደዚህ እንደዚህ ረድቷል፣ እንደዚህ እንደዚህ አድርጓል። አባቶቻችን ሊቃነ ጳጳሳትን ጭምር የሆነ ቤተ ክርስቲያን ለሆነ ሀገረ ስብከት የሆነ ነገር ሊያደርግ ይችላል። ካደረገ የሚያደርግ ስላደረገ ብቻ በሚል ግን ከሌላ ቤተ ክርስቲያን እንድትወጋ ማድረግም የለባቸው አባቶቻችን በተደጋጋሚነት የምናያቸው ነገሮች ነበሩ እና እንደ ያ ነገሮች በአስቸኳይ ቢታቀቡ እስከ መጨረሻው የፍኖተ ጽድቅ ነገር ለአንዴና ለመጨረሻ ጊዜ ቢያከተም የተሻለ ነው ብለን እናስባለን። አቡነ ገብርኤል ናቸው እዛ ላይ ገብተው ያስተማሩት። እና በቅዱስ ሲኖዶስ እንግዲህ የምናስታውሰው በቋሚ ሲኖዶስ የተወሰኑ ውሳኔ አለ። ይቅርታም ጠይቄ ነበረ ብለዋል። ና ጋዜጠኛ ረአያ መካሻ ይቅርታቸው ትክክል አይደለም። አልጠየቁም። ይቅርታ ይላል ይላል ይቅርታ አላሉ። ይቅርታ ጠይቀዋል ብላችሁ የምትሉ ይቅርታ አላሉ። እኛ አውቀን ነው ያቀረብንላቸው መመናኑ እንደው ጅል ይመስሎታል እንዴ? ይቅርታው ፈጽሞ ፈጽሞ መጸጸት ስለሌለበት ነው የምነግሮት። አስረድች ይሄ ሁሉ ኦርቶዶክሳዊ ጅል ይመስሎታል እንዴ? እግዚአብሔር ምን ጊዜም ይቅርታ ይሰጦታል፣ ንሳ ይሰጦታል። እርሱ አልተጸጸቱም ነው የኛ ጥያቄ። አሁን ይቅርታው ይቅርታ አይደለም። ዳህፃ ድሳን ቢሆን ኖሮ ይቅርታ አጠያየቃቸው የምር ይሆን ነበር። እኛና እኛን መሰሎቹን ሚዲያ ላይ ወጥተን እንደ አይነት ህፀጾችን አውጥተን በአደባባይ የተናገር ነው በውስጥ አናግሩኝ ብለውናል። አባቴ እርሶ ያንን ቪዲዮ ከመልቀቁ በፊት ለምን በውስጥ አያዋሩ? ነው ኦርቶዶክሳዊ ሚዲያ ቻናሎች እንደሆነ እናያውቃለሁ። አይደለም መነኩሴ ፖለቲከኛ ደግሞ ጫካኝ ነው። እውነት ምነግራችሁ አንደ ራሱ ሰብሰብ አይልም። ምን ነው ሰከን ቢል። ለእናንተስ ይቅርታዎት የውሸት ነው። ያኔም የተናገሩት ራስዎት ነው። ሲጀምሩ የተማሩ ኖት፣ በደንብ ያውቃሉ። እንደውም ከነበሩት ይሻላሉ የሚባሉት እርስዎ ኖት። ይሻላሉ የሚባሉት ብዙዎች የወድዎት ነበር። በነገራችን ላይ ብዙ ሰው የወድዎት ስለነበረ ስላጨበጨብን ሲሳሳቱ ዝም እንላለን ማለት አይደለም። አቡነ ገብርኤል ላይ መጥቶ ግድያ ፍጸማ ሙከራ ተደረገባቸው። እሳቸው ኦሮሞ ነው፣ ለእኔ ኦሮሞ አይደሉም። እኔ ንግግር ከመናገራቸው ይሄ መረጃ ከመውጣታቸው በፊት ጉልበታቸው ስር ውድቅ ብዬ መስቀላቸውን የምሳለም አንድ ተራ ምዕመን ነኝ። ላሳያችሁ የንግግራቸው ሙሉ መግለጫቸው፣ እመቤታችን ቤዛ አትባልም የስቅለት ዕለት ያቀረብኩት ነው። በዚህ ምክንያት ከአውድ ውጭ ተተርጎመብኛል፣ ጦርነት እየተቀሰቀሰብኝ ነው ይላሉ። ክላሽ ይዘው መጡቦት፣ ፈንጂ ያጠመዱቦት ከየትኛው እዝ ነው የተላከቡት? የመከላከያ ሆነ ወይስ ጫካ ያሉት ነው የተላከባችሁ? ስተዋል ነው እኛ ጥያቄ የሳቱት ደግሞ በአደባባይ ነው በሚዲያ ነው የለቀቁት። ያውም ፋሲካን ትንሣኤን ለማጨለም ለመጣር የጣሩበት በጣም አደገኛ ቀለ ከአሁን በኋላ ስለ ቤተ ክርስቲያናችን ጥብቅና ምቀ ሁላችንም ነን። እዚህ እንደውም ስላሳየኑት አባታችን ስላሳየኑት ልጆቼ እኔ ተሳስቼ አመለጠኝ አጠፋሁ፣ ንስሓ ልገባ ነው። እናንተንም ይቅርታ እኔም እግዚአብሔርን አምላኬ ንስሓ ልግባ ይቅርታ ልጠይቅ ብለው እንደው ሱባኤ ቢይዙ ለራስዎ፣ ለራስዎ ለእኛ ለራስዎ እኮ። ይቅርታ እንግዲህ ሙሉ አይደለም ይቅርታ አልጠየቁም በማለት ነው። አርአያ መጋሻ ጋዜጠኛ የቃለቀርን ሚዲያ ሀላፊ ነው እሱን የተናገረው። አሁን ግን በቋሚ ሲኖዶስ በብፁዕ አባታችን በአቡነ ገብርኤል ላይ የተወሰነ ውሳኔ አለ። ያው እንግዲህ ብፁዕ አባታችን ብፁዕ አባታችን ለምን ትላለ ብላችሁ አንዳንዶቻችሁ ኮመንት ስጽፉ ነበር። አንተም ምንድን እንደሱን እንዲህ አይነት ነገር ስጽፉ ነበር። እኔ አቶ ይመገሌ የማለት ስልጣኑ የለኝም። ምክንያቱም ቅዱስ ሲኖዶስ ነው ብፁዕ አባታችን ብሎ የሰየመው። ስለዚህ በቅዱስ ሲኖዶስ ነው ልመራ የሚችለው፣ ሲኖዶሱ በራሱ ያንን የከበረን ስም እስኪያነሳ ድረስ ማለት ነው። እኛም ኦርቶዶክሳውያን አስተምሮህ ስህተት ነው ስህተት ነው። በቃ አለቀ። ምንም ጥያቄ የለውም። እሱን ደግሞ ቋሚ ሲኖዶስም በመንበረ ፓትርያርክ ጠቅላይ ቤተ ክህነት በሚገኘው ቅድስት ማርያም አካባቢ በሚገኘው ማለት ነው እዛ እንዲሆኑ አድርጓል። ከቤት እንዳይወጡ ለተወሰነ ጊዜ እንዲቆዩ ተደርጓል። የብጹዕ አቡነ ፊልጶስም የብጹዕ አቡነ በርናባስም ጉዳይ እየታየ ነው። የሚያየው የሚመረምረው ሊቃውንት ጉባኤ ነው። ሊቃውንቶች መርምረው አጣር ተወስኖ እያንዳንዱ ነገር የነበሩንም ሂደት አጣርተው ሙሉ ቪዲዮንም መረጃ ማስረጃ አስደግፈው ለሚመለከቱ አካል ያቀርባሉ። ከዛ በኋላ ወደ ቅዱስ ሲኖዶስ የሚሄደው ሲኖዶስ ደግሞ የሚወስነው ውሳኔ ይኖራል። ከውሳኔ በኋላ ደግሞ እኛ ምናልባት በስም እንጥራው አንጥራቸው የሚሉንም ቀጣይ የምናቀርብላቸው ነው። ጉዳዩን ከፖለቲካ ጋር ያገናኙ አሉ፣ ከብሔር ጋር ያገናኙ አሉ፣ ወዳልተፈለገ አላማ ያዞሩ አሉ። ትክክል አይደለም። የሃይማኖታዊ ጉዳይ ነው። ይህ ብቻ ሳይሆን በፕሮቴስታንቱ ቤተ እምነትም

ውሰን ተወሰነባቸው አልተወሰነባቸው ፍኑ ተጽድቅ ታገደ አልታገደ ተወሰነበት አልተወሰነበት የሚያገባችው ነገር አለ? ለምን ቤቱ ኛ ነው የሚመለከተን እኛ ነው። በዛ አንጻር ልንመለከት ይገባል። እና በጣም ተንሽራሽሯል። ከፕሮቴስታንቶችን ባሻገር እዛው ደግሞ በምዕራፍ ሸ ሀገር ስብከት መግለጫ ያቋም መግለጫ እስከ መስጠት በብሔራቸው ነው በምናም በሚናገሩት ቋንቋ ነው በትውልድ ቦታቸው አረጋቸው ዘራቸው ነው እያሉ ካህናት ሆነው ግን የክህነት ክብር እንኳን የሌላቸው በብሔር ካባ ለውጠው ሌላውንም ለመቀስቀስ ለማነሳሳት የሄዱ ሰዎችንም ተመልክተናል። እና ቀን ያስተዛዝባል። ብዙ ሰዎችን የቃኘንበት የተመለከትንበት ሳምንት ነበር። በአጠቃላይ ግን የእሳቸው ይቅርታ ከልብ ነው ወይ ሲባል እንግዲህ ከልብ ይሁን አይሁን፣ ጊዜ የሚፈታው እውነት ነው። ውድና ክብራት ቤተሰቦች እና በአጠቃላይ በየቀኑ እንዲያነ መረጃዎችን ከመስረጃ ጭምር እያቀረብንላችሁ እንገኛለን። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ እያንዳንዷን ቪዲዮ ስተ ላይክ ያደረጋችሁ ለፉ ከእናንተ የሚከፈል ነገር አለ። ሱፐር ታንክስ የሆነ ያህል ገንዘብ ዶላር፣ እንደዚህ እንደዚህ ያግዙኝ፣ ሜምበርሽፕ ሆናችሁ ምናምን አላልኳቸው። ላይክ አድርጋችሁ ለፉ ነው አለቀ። ላይክ አለማድረግ ደግሞ ያው ከእናንተ ነው የሚቀረው። እኔ ግን መረጃውን ያቀርባለሁ። ላይክ በነገራችን ላይ ስታደርጉ ላይክ ላይክ ከምለ አልጎሪዝም ይባላል ዩቲዩብ ማለት ነው። ዩቲዩብ ሪኮመንድ አድርጎ ለሌሎቹ አካላት ያደርሳል። ለሁሉም ማለት ነው ለሚመለከታቸው አካላት ያደርሳል በእናንተ ላይ። ስለዚህ ያንን ሁሌ አድርጉ፣ ለእኔ ብቻ ሳይሆን ኦርቶዶክሳዊ ተቋማት፣ ኦርቶዶክሳዊ ሚዲያ ቻናሎች የትኛውም ቲክቶክ፣ ቴሌግራም፣ ምንም ላይ ያሉበት ቦታ ላይ ስትመለከቱ ደግፏቸው፣ ደስተኛ ሆነ በሞራል እንዲሰሩ ማለት ነው። ወንድማችሁ ብርሃኑ ነኝ። የዛሬ የቪዲዮ መረጃችን ይህን ይመስላል። በቀሪ የቪዲዮ መረጃ ማስረጃዎች የምመለስ ይሆናል። ያሮስን ምርጫችሁ ስለምታደርገው እጅግ ደስ ያሰኘኛል። ውድ ኦርቶዶክሳያን ሀገር ውስጥ፣ ሀገር ውጭ ያላችሁ በስደቱም ማለም የምትገኙ ወንድሞች እስከ መጨረሻው ድረስ አበርቱኝ አበርታቱኝ። መቶ ሺህ ልንደርስ ነው መቶ ሺህ ከገባን፣ ለመቶ ሰዎች ደግሞ እጅግ አስደናቂ ነገር የማመጣ ይሆናል። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።